እሩዬ እንግዲህ ዛሬ ድና መታለች፣ ይመስገን ማለት ነው። ዛሬ ሳቅ በሳቅ ሆነዋል። ነገር ግን የናሆም እናት አሁንም እየደወለች እየጨቀጨቀች ይገኛል። ናሆም እንግዲህ በጣም ተናዶ ስሜታዊ ሆኖ ነው እናቱን እያወራ የነበረው። ምክንያቱም ልጅ ፈልጋለው ሰርጉንም ቶሎ አፋጥሙት ስትለው፣ ማዬ እኛ ደስተኞች ነን፣ ሰርግም አንፈልግም፣ ልጅም አንፈልግም። ፈጣሪ በፈቀደው ሰዓት ሁሉም ነገር ይሆናል። ስለዚህ እኛ አሁን ባለንበት ደስተኛ ነን ስለ እንደዚህ አይነት ነገር ሁለተኛ እንድታወሪ አልፈቅድልሽም እያለ በብስጭት እናቱን ሲያወራ መራዊት ደግሞ ከጀርባ ቆማ እየሰማችሁ ነበረ። እሷ ላያትም በጣም በንዴት እናቱን እያወራት ሁለተኛ ስለ እንደዚህ አይነት ነገር ካወራ ሽማዬ እመኝኝ እዛ ቤት ተመልሽ አልመጣም አላት ማለት ነው። ከዛም እንደዛ ሲጮህባት እናቱ ስልኩን ዘጋችበት። ከዛ ቀና ሲል መራዊትን አያት። አንተ እናት ላይ ነው እንደዚህ የምትጮኸው ስትለው፣ አዎ ይሄ የምትራትን በሰማሽ ምንስ ብትል እናት አይደለችም እንዴ ምን ሆነሃል ብላ አሁን ደውላ ይቅርታ ጠይቃት አለችው እንግዲህ ይቅርታ ይጠይቃት አይጠይቃት አላውቅም ልጅቷ ገና ከህመሟ አላገገመችም ሰርግ ልጅ እያላችሁ አጨቅጭቋት ማለት ነው ልጅቷ ደና ትሁን እሷ ሰላም ከሆነች ሁሉም ነገር ደና ይሆናል ማለት ነው አውቃለሁ ቤተሰቦች የልጆቻቸውን ደስታ ነው የሚፈልጉት ግን ደግሞ ከባድ ነው ብቻ ጽናት እና ኪራም እንግዲህ ፍቅራቸው ከቀን ወደ ቀን እየጨመረ ነው የሄደው። ደስ ሲሉ ኪራ እንግዲህ ልጅ አይቼ መጣሁ ብሎ ታክሲ ውስጥ ልጅ እፈልጋለሁ ብሎ እንግዲህ ጽናትን የጽናት ቀናት እኮ ነው የሚያስቀኝ። ጽናቴ እንግዲህ ዲ ኪራ ምን ምን ዛሬ ፈገግታ ፈገግታ ሆናለች ብታይ። እኔ ያየው ታክሲ ውስጥ አንድ ቆንጆ ልጅ ብታያት እና ምን ይሁን ታዲያ፣ ምን አልካት? አወራት አለች ቆተሎ እነግርሻለሁ ግን መጀመሪያ አንድ ነገር እንድትይኝ ይፈልጋለሁ ሲላት፣ ምን አይ እንድትሰጪኝ ይፈልጋለሁ ሲላት፣ ምንድን ነው ስትለው ልጅ እ ብታይ አንቺን ነው የምትመስለው። እንዴት ያለች ቆንጅዬ የምታምር ልጅ ታክሲ ውስጥ አየሁ መሰለሽ አላት። ከዛም ጽ አራንታ አታሹፍ። በመጀመሪያ ደረጃ የመጀመሪያ ልጅ ወንድ ነው ሴት አለለች ማለት ነው። እሱ ሴት ይላል እሷ ወንድ ትላለች። እንግዲህ ማን እንደሚያሸንፍ እሱ እናንተ ናችሁ የምታውቁት። ሲጀመር ልጅ የፈጣሪ ስጦታ ነው፣ ወንድም ይሁን ሴትም ይሁን የተባረከ ልጅ ይስጣችሁ። ግን ያው እንደ ሀሳብ የመጀመሪያ ልጅ ሴት ብትሆን ጥሩ ነው። የኔ የምኞት እንደዛ ነው። ሴት ልጅ በጣም አሪፍ ነው፣ የመጀመሪያ ልጅ ማለት ነው። ግን ደግሞ በፈጣሪ ስራ እኛ መግባት አንችልም። አሰላሙ አሌይኩም ወራህመቱላ ወበረካቸሁ ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ እንግዲህ ጽናትዬ ዛሬ የመጀመሪያ ዛሬ ጠዋት የናሆሜን ልደት አከበሩለት። ለታከበሩ ናሆሜ ሁላቸውም ደስ ሲሉ ትብብራቸው እንደዚህ ደስ ይላል ማለት ነው። እንግዲህ ፏፈሽ ብለው ነው ያሉት። ኪራ እንግዲህ ጽናት ልጅ እንድትወልደለት ይፈልጋል ማለት ነው። ያው ጽናት ደግሞ ሰርግ ሳይደገስ በጭራሽ እንዴት ነው ልጅ መውለድ የምችለው ስትለው፣ እንዴ እሱን አሁን አፋጥነን ቶሎ አሁን ደግሱልን እንላቸዋለን። ግን እኔ ልጅ ፈልጋለሁ ጽዬ አላት ማለት ነው። እንግዲህ የያ አብናት የያ አባባት ማባባል ጀምረዋል ማለት ነው ካሁኑ። እንግዲህ ውለዱ፣ ግን ደግሞ ቶሎ ብላችሁ ሽማግሌ ላኩና ከዛ በኋላ የሚሆነው ይሆናል። ጽናቴ አይሙሯ ውስጥ እየተመላለሰ የሚያስጨንቃት ነገር እንግዲህ ያ ነገር የለም። እሱ ባህል ደግሞ በኛ አካባቢ ይጠየቃል፣ ግድ ነው ብላለች ማለት ነው። ካልሆነ በቃ እውነቱን እንናገር፣ አላት ኪራ። እንዴ ምን ብለን ስላት፣ በቃ አስገድጄ ነው እኔ ምናምን እንዳጨረሰው ብላ አፉን ያዘችው ማለት ነው። ወይ እንዴት እንዳሳቁኝ፣ የምር እንዳጨረሰው ብላ አፉን ያዘችው ማለት ነው። ከዛ እኔ ማንም ሰው አንተን የአንተን ስም በክፉ እንዲያነሳ አልፈልግም፣ የፈለገ ነገር ቢሆን፣ ካልሆነ እኔ እናገራለሁ አለች። ምን ብለሽ ስትላት፣ በቃ እኔ ነኝ በፍቃደኝነት እላቸዋለሁ ፈጣሪ ግን ምን ባረግለት ነው እንደዚች የምትወደኝ አፍቃሪ ሰጠኝ? አለ ደስ አለው ማለት ነው እንግዲህ። ታማኝ መሆን ለራስ ነው፣ ያው የእሱ ክብር እንዳይነካ ብላ አያችሁ። ስለዚህ ለሚወዱት ሰው መሰዋት መሆን ደስ ይላል፣ ለሚወዱት ሰው መኖር ደስ ይላል። እንግዲህ ጽ ደግሞ ያው ሁሉ መሰዋት የከፈለችው ለኪራ ነው። እውነቱን ለመናገር በጣም ብዙ ነገር ነው ያሳለፈችው እዚህ ድራማ ላይ በጣም ዋጋ ከፍላበታለች። ይህንን ፍቅር ማለት እችላለሁ። ማለቴ አስባችሁታል? የቤቲን ተቋቁሟ፣ የጽን የዛች ማነች የሱዚን ተቋቁሟ፣ እንደገና ልጇ ሁሉ እስከ መውረድ ደርሶ፣ ኧረ በጣም ብዙ ነገር አድርገዋት፣ ግን በመጨረሻም ኪራን የራሷ አደረገችው። ጀግናለች ማለት ነው። የምሬን ነው። እና እንግዲህ በሱ ይቀጥሉበት። እንግዲህ ልጁንም ደግሞ ፈጣሪ እየስጣችሁ፣ ሰርጉንም ደግሱ። መሩዬና ናሆሚም ደስተኛ ናቸው። ግን ደግሞ የናሆሚ እናት አሁንም ልጅ ትላለች፣ ሰርግ ትላለች፣ ግራ እያጋባቻቸው ነው። እች ልጅ ደግሞ ከህመሟ ሳታገግም እንደገና ሌላ ጣጣ እንግዲህ፣ ይሄንን ስትሰማ ልጅቷ ትጨነቃለች ማለት ነው። ሲቀጥል ደግሞ ሰኒዬ እህቷ እንግዲህ ብቻዋን እንድትሆን ፈርዳባታለች። ሰኒ ደግሞ እስከ መቼ ነው የብቻዬን ነው መሆነው? ለምን ቆይ፣ እህቴ ምንሆናለች? እህቴ ግን ልክም ልትሆን ትችላለች፣ ግን ደግሞ ለምንድን ነው ቆይ እንዴ እኔ እስከ መቼ ነው ከሰዎች ርቄ ብቻዬን የምቀመጠው ነው መቀመጠው እስከ መቼስ ነው በር ዘግቼ ብቻዬን ነው የምሆነው እያለች እንግዲህ እያለቀሰች ትገኛለች ማለት ነው እንደዛም ሆኖ ስልክ ሳታነሳ ስትቀር ክብሮሜ በግድ ይሄዳል ቤት ማለት ነው ክብሮሜ አዝግ የሆነ ልጅ እንደምንም ብሎ እንድትስቅ ያደርጋታል እነ ሰኒ ደግሞ ስልክ ቢደውልላትም አታነሳም ማለት ነው እነ ጽናት ማለት ያው ኪራ ለቀልድ ነው የተናገራት። አንቺና ምግብ በቃ ምንም አትለያዩም አይደለ ሲላት፣ ያንን ነገር አምርራ እሷ ለካ እያለቀሰች ወደ ቤቷ ሄዳለች። በትንሽ ነገር ነው ሆድን መብሰኝ። ኪሩቤል እኮ መጥፎ ነገር አልተናገረኝም ምን ሆኜ ነው እያለች የራሷን እየጠየቀች ትገኛለች። አንዳንድ ጊዜ እንግዲህ ጭንቀት ውስጥ ስንገባ በትንሽ ነገር ነው የምንከፋው። እና አንድ ነገር ላይ ወሰነች። በቃ ቆረጡኝ እንዴ የእህትሽ ምክር ትክክል ሊሆን ይችላል። ግን ደግሞ ራቂ ያልችሽ ሰዎች ከነ ጽናት ወይ ከነ መራዊት አይደለም፣ እሷ ከማትፈልጋቸው ሰዎች እንጂ እነኝማ አንዲ እህቶችሽ ወንድሞችሽ ናቸው። ስለዚህ የማይሆኑሽን ሰዎች አትቅረቢ መሰለኝ የእህትሽ እንግዲህ አባባሏል። ስለዚህ ከነ ጽናት ለመራቅ አትሞክሪ። እነሱ ስለ አንቺ እንዴት እንደሚጨነቁ ብታስቢ፣ በተለይ ጽናት የእውነት በጣም ነው የምትጨነቀው ለስኒ። እና ለማንኛውም እንግዲህ ሰንዬ እና ኪራ የተባረከውን ልጅ ይስጣችሁ ፈጣሪ።